ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ለየት ያለ ሾርባ ልንሰራ ነው። የአትክልት ሾርባ ነው የምንሰራው። እዚህ ጋ የባሮ ሽንኩርት አለኝ። የባሮ ሽንኩርት፣ ቀይ ሽንኩርት፣ ዝንጅብልና ነጭ ሽንኩርት። እዚህ ጋ በቆሎ የቆርቆሮ የሚሸጠውን፣ ካሮት፣ እዚህ ጋ ድንች አለኝ። ከዛ እዚህ ጋር ዱቄት አንድ ሁለት ማንኪያ በትንሿ። አሁን አብረን እኔ ሁለቱም ነው እኔ የማስገባው። አሁን ምናስገባለን ትንሽዬ ዘይት ለምን ሸዋ ላይ ዘይት መቀነስ ስላለብን ነው። አንድ ማንኪያ የገበታ ቅቤ እንደ ፍላጎት ነው። ካልፈለግን ምንም ችግር የለውም፣ አለማድረግ እንችላለን። ካሮት። ምን እናስገባለን? ድንች። ድንቹ ነጭ ማንኛውም ዱቄት ማድረግ እንችላለን። የአጥሚትም ቢሆን ፎርኖ ዱቄትም ቢሆን እኔ የአጃም ቢሆን የአጃ ዱቄት ነው ያደረኩት። ለምን ትንሽ ወፈር እንዲያደርግልን ነው። ከዛ አብረን እናረገዋለን። ዱቄቱ ትንሽ እዚህ ጋር አብሮ ማድረግ አለበት። ትንሽ መታሸት አለበት። ከዛ እዚህ ጋር ኮምን ኮምን አለኝ። የድንብላል ድንብላል የተወቀጠ ትንሽ አ እናስገባለን የቦቆለው ከዛ የምናስገባለን ይሄኛው፣ ይሄ አተሩ ነው። ፍረሽ አተሩ እንትን አተሩ ይሄ ለሽሮ የምንጠቀምበት አተሩ ሁሉ ጊዜ የምነግራችሁስ ነው። በጣም ነው ቆንጆ። እኔ በጣም ነው የምወደው። ከዛ ምን እናደርጋለን? መረቅ፣ የስጋ መረቁ ብቻ ስጋው አይደለም፣ መረቁ ስማ። ዝም ብለን ውሃ ብቻም ማድረግ እንችላለን፣ ምንም ችግር የለውም ስላለ ነው ያጣፍጠዋል። የገበታ ቅቤም ያለ ማድረግ እንችላለን። ቅቤም ግን ትንሽ ያጣፍጠዋል እንጂ ሌላ እንትን የለውም። ብቻ ነው የሚንተከተክ። ብዙ አይንተከተክም፣ ትንሽ ይንተከተክልን እና ጨው እናስገባ። ጨው እናስገባለን። ትንሽ ሲፈላ አሁን እናስገባለን ጨው ብቻ እሳት እናጠፋዋለን። ትንሽ ብቻ እንደዚህ ሆኖ ደርሰሉናል። ብዙ ጊዜም አይፈጅም። እሳታችን እናጠፋለን። አቅርበን እንገናኝ። ውድ የሳምሬ ተከታታዮች ይኸው እንደዚህ ሆኖ ደረሰልን። በጣም ቆንጆ ነው፣ ሞክሩት። ይኸው እዩት ሲያምር፣ ከለር ራስ ሲያምር፣ ጣዕሙን በጣም ነው የሚጣፍጠው። ቆንጆ ነው። ቀላል ነው። በፍጥነት የሚደርስ ነው ዘንድ ሞክሩት፣ ትወዱታላችሁ። ስለምትከታተሉኝ አመሰግናለሁ። ሸር፣ ሰብስክራይብ፣ ላይክ አድርጉ። እዩኝ፣ አስተያየት ስጡኝ፣ ሸር አድርጉ። ወዳችኋለሁ። ቻው